ወደ ሌላ ትሄዱ። እኔው ራሴ እድል በእናንተ የተለያየ ነገር የሚሞት የሚሰቃይ በችግር ውስጥ የሚኖር ቅዱሳን የሆናችሁ ይህንም ቪዲዮ ሼራት፣ ኮፒ ሊንክ፣ ሪፖስት አድርጉት። ዛሬ እኔ በማገለግልባት ምድር በትግራይ ምድር በመቀሌ ከተማ ላይ ላሉ አስማተኞች፣ ጠንቋዮች፣ ሟርተኞች የማስጠንቀቂያ መልእክትን ነው ማስተላለፍ የምንፈልገው። ከቻላችሁ ወደ ጌታ ኢየሱስ ነው። ከቻላችሁ በጌታ በኢየሱስ እመኑ ህይወት ይሆንላቸዋል። አሻፈሬን ካላችሁ ደግሞ እቺ ምድር ለእናንተ ፈጽም አትመቻችሁ። በኤልያስ ዘመን እንደነበረው እሳት ነው ማደርግባችሁ። እኔው ራሴ እችን ምድር ለናንተ እንደዛ እንድታቃጥላችሁ ነው ማደርግ። ፈጽም አትመቻችሁ። ስለዚህ ለእናንተም ጉዳት እንዳይሆንባችሁ የምትሰሩት ድግምትና ጥንቆላ በእናንተ ህይወት ላይ ተመልሶ እንዳይሰራ ከቻላችሁ ያንን ስራችሁን ትታችሁ ወደ ጌታ ኢየሱስ ነው። አይ አሻፈሬን ካላችሁ ደግሞ ይህንን ስፍራ ለቃችሁ ሂዱ። ካልሆነ በዚች ምድር ላይ እንድትቀጥሉ ፈጽሞ እድል አልሰጣችሁም። እኔው ራሴ እድል አልሰጣችሁም። ወደ ሌላ ትሄዱ። እኔው ራሴ እድል አልሰጣችሁም። ቢኮዝ በእናንተ ሟርት፣ በእናንተ ድግምት፣ በእናንተ የተለያየ ነገር የሚሞት የሚሰቃይ፣ በችግር ውስጥ የሚኖር ህዝብ ከዚህ በኋላ እንዲኖር ፈጽሞ አልፈቅድም። ከሁለቱ አንዱ ምረጡ። አይፈቅደልኩም። እኔ አብዛ ምድር ክትቀጽሎ አይፈቅደርኩም። እኔ ካለትኩም ቅዱሳን ጎይታ የሱስ ነገር ሁሉ ይባረኩም ሻለው ሻለው